አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢና ሊላሂ ወኢና ኢለይሂ ራጅዑን። ያው ሰምታችኋል፣ ሰሞኑን ሶሻል ሚዲያ ላይ የሚዘዋወረውን ቪዲዮዎችን፣ የእናቶች ሮሮ፣ የህጻናቶች ለቅሶ። ሱዳን ላይ እየተከሰተ ያለው በወራሪዎች በጣም ጨካኝ በሆኑ አረመኔ በሆኑ አካሎች ግፍ እና መከራ እየደረሰባቸው በረሀብ እየቀጧቸው ጥይት እንደገና ምግባቸው እያደረጓቸው የሚገኙ የሆኑ አካሎች። በጣም ከጊዜ ወደ ጊዜ የሟቹና የተሰዳጁ ቁጥር እየበዛ መጥቷል። እናት ልጆቿን አቅፋ ሰላም የሆነ እንቅልፍ መተኛት አልቻለችም። እንደዚሁም በሰላም መኖርም አልቻለችም። ልጆቿን ማብላትም አልቻለችም። እንደዚሁም ደግሞ ለነዚህ ለተራቡ ሰዎች ባዶ ባዶ እቃ ይዘው ህዝቡን፣ ዓለምን ህዝብ ተርበናል አብሉን አጠጡን እያሉ ያሉ ልጆች፣ ለነሱ ምግብ ለማድረስ የሚሞክሩ የነበሩ ሰዎችን የራሳቸውን ቀብር እንዲቆፍሩ አድርገዋቸው በህይወት እዛው በገቡበት ለመቆፈር በገቡበት በህይወት እያሉ እላያቸው ላይ አፈር መልሰውባቸው ቀብራቸው አድርገውባቸዋል። ይሄኛው ጭካኔ ኬት የመጣ ጭካኔ ነው? በጣም የሚያሳዝን በጣም ወላሂ አንገት የሚሰብር የሆነ እጅግ በጣም ከመግለጽም በላይ ነው፣ ስሜቱ ሊነገር የሚችል ስሜት አይደለምና። እናንተ ሙስሊሞች ሆይ ድረሱልን፣ ዱዓ አድርጉልን፣ በዱዓ ትርሱን፣ ከጎናችን ሁኑ፣ እባካችሁም በማለት እየተማጸኑ ነው የሚገኘውና የሚገኙትና እኛም ዱዓ ልናደርግላቸው ይገባል። በእነሱ ስም ሰደቃ ማውጣት ካለብን በእነሱ ስም ለይል ተነስተን አላህ መማጸን አላህ መለመን ይጠበቅብናልና፣ ለግበኔ ነገኛ ጋር ይሄ ነገር እንደማይከሰት እንደማይመጣ ምንም ዋስትና የለንም። አላህ ሀገራችንንም ሕዝባችንንም አላህ ሰላም አላህ ያድርግልን። የሙስሊሙ ኡማ የሚነሰርበት ከግፍና ከመከራ ላይ ራሱን ነጻ የሚያወጣበት